ብስሚላህ ወንድሞች እህቶች፣ አላህ ልንፈራ ይገባል። አላህ ሱብሓነሁ ወተዓላ ምን ይለናል? ሰው ልጅ የሰራ ሁሉም ወንጀል አላህ ይምረዋል። ግን ለአላህ አላህ ላይ አምጥቶ ያጋራ ሰው፣ ከአላህ ሌላ ይጠቅመኛል ብሎ ያመለከ ሰው፣ ከአላህ ሌላ ሽርክ አምጥቶ ያቀላቀለ ሰውን አላህ አይምርም።

ሰው ልጅ እስላማዊ መስፈርት እያሞላ እክለ ይጠቅመኛል ብሎ ያጋራል። አላሁ አክበር፣ አላህ ሁሉም ነገር ይምራል። ሽርክ ለሱ አምጥቶ ማጋራ ሰውን አላህ አይምርም። ሶኬት ከአላህ ነቅሎ ተወኩሉን አንስቶ ወደ ሰው ልጅ ምሰካ አለ። ወንድሞች እክለ ይጠቅመኛል ይጥቀመኛል ምላለ። ከለ ለአንድ ሰው የሚጠቅም ከሆነ ራሱን ለምን አይጠቅም? ወአብዱ الله ولا تشركوا به شيئا የትም ቦታ ነብዮች ነብያቶቹን ሲላኩ፣ ወአብዱ الله ኢነን ብቻ ተከዙ ولا تشركوا به شيئا ኢነ ላይ አታምልኩ፣ ኢነ ላይ አታጋሩ ያለን አላህ ይላከው። ብዙዎቻችን ምን ላይነን ሽርኩል አክባር ብሎ ማለት ትልቅ ሽርክ ነው። ታቦት

ዩቀርቡና ኢለላሂ ዙልፋ ይላሉ። ለምንድነው ታቦትን የምታመልኩት ለምን ከኒሰን ታመልካላችሁ ሲባል? ደጋግ ሰዎች እኮ ወደ አላህ ያቀርቡናል ያቀርቡናል እኛ አማላጅ ይሆኑናል ይላሉ። በአፍሳና ወረብ ውስጥ እያልን ያለነው ስንቶቻችን ነው? አንድ ዱንያ አላህ ሲሰጠን ዩዑጤ ዱንያ ቢማ ዩሒቡ ወመላ ዩሒብ

እክል ይጠቅመኛል፣ እክለ ድ አድርገኝ። ሰላት የማይሰግ ሰው እክለ ድ አርጎለች ምን ይጠቅመዋል? መጀመሪያው ዋና ሰላት መስገድ አለበት። ስንቶቻችን ነው? አላ ላ የቅበሉ ላሀ አርባነ ሰላታ የአርባ ቀን ሰላቱን የማይቀበለው ጠንቃይ ቤት ይነዳለን። ጠንቃዩም ለራሱ ምን ያውቃል? አንድ ሰው ፍራቻይ መኖሩና አለጉማጓ አንድ አላህ ነው። ሁና አታዋሀሁና አታዋሀሁና ሁና ነው ያሉት። ፍራቻ አላህ ማፍራት በውስጥ ነው። በዚህ ነው ወደ ስድራቸው ወደ ደረጃቸው ነው ያመለካ ያለካ ክቱታ ያላህ መልክተኛ ማለት ነው። እኛ ደግሞ በምን አውቀን እክሌ አላህ ፈሪ ነውና እክሌ ዱዓ አደርገኝ ኑሮ እንደዚህ ሊሆን ነበር፣ እክሌ ጋር ባልጠጋ ኑሮ እንደዚህ ሊሆን ነበር ብለን ሽርክ ውስጥ እየገባን ሰውን እያበላሸን ያለ ነው። ስንትና ስንቶቻችን ነው። ወላሂ አላህ ሊንፈራ ይገባል። እቺ ዱንያ ሲሰጠን አፍያ ሲሰጠን አላህ ሊፈትነን ነው። ስንታመም የምንድን አይመስለንም። አፍያ ሲንን ደግሞ የምንታመም አይመስለንም። ሰው ልጅ ወላሂ አላህ አያያዝ ብርቱ ነው። እና ስንቶቻችንን ሰውን እያበላሸን ያለ ነው። ጦንቃይ ጋ መሄድ የሄደ ሰውም እንዲሄድ ያመላከተው ቦታም የነገረ ሰው አላህ የአርባ ቀን ሰላቱን አይቀበለው። ወንድሞች ወላ ዩፍሊሑ አሳሕሩ ሐይሱ አታ የትን ቦታን ነጃ ሳሕር ሲሕርም ይሰራ ሰው ድግምት የሚሰረ ሰው ነጀና ፈላ ይወጣም፣ አሉ ሐዱ ሳሕሩ ደርቡሁ ቢሰይፍ ድግምት የሚሰሩት ሳሕሮች ቅጣቱ አንገቱ ላይ ሴፍ ማስቀመጥ ነው። ወንድሞች ወላሂ ለአላህ ፊት እንጠየቃለን። አማም አላህ ሰላት እያሰገት ሰደቃ እያወጣን ሙስሊም እየመሰል በውስጥ እከሌ ይጠቅመኛል፣ እከሌ ዱአ ባደርገኝ ኑሮ እነከስር ነበር የምንል ሰዎች፣ አላህ ላይ ያለ ነው ተወኩልና አላህ ያለ ነው ድጋፍ ትተን ወደ ሰው ሶኬት እየሰከር ነውና፣ አክራም ዱንያም ወላህ እየተበላሸ ነው። የከሰርነው ሰዎች ጋር እንዳንሆን ጥንቃቄ ሊናደርግ ይገባ።